ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር መስገን። እናንተ እንዴት ናችሁ? ሁሉም ሰላም ነው። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር መስገን። እንዴት ነው? ቪዲዮ ላይክ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እህቶቼ፣ ወንድሞቼ፣ ወገኖቼ፣ ውድ የሀገሬ ልጆች በሙሉ ቪዲዮን ሰብስክራይብ አድርጉልኝ። ሰብስክራይብ የለኝም፣ ሰብስክራይብ እያደረጋችሁ አይደለም። አበራታቱኝ በእጅ እናታችሁን ብላችሁ አጠገቤ እንድትቆሙ በትህትና እጠይቃችኋለሁ። እህቶቼ ወንድሞቼ፣ ሙስሊም እህቶቼ ወንድሞቼ፣ ክርስቲያን እህቶቼ ወንድሞቼ፣ ወገኖቼ፣ ልጆቼ ሁላችሁንም በትህትና ጠይቃችኋለሁ። ቪዲዮ ላይክ፣ ሼር ሰብስክራይብ እንዲታደርጉ እንዲታባራታቱኝ በትህትና ጠይቃችኋለሁ። ወገኖቼ በተረፈ ዛሬ ደግሞ የመጣሁበት ምክንያት አረ እናንተ አረ አስቡ። አረ ይህንን ገና ገና ሀበባ ልጅ ነው ቴዲ የተቀነጠሰ የተቀነጠሰ ይህ ሀበባ ገና ስቆ ያልጠገበ ተጫውቶ ያልጠገበ በጣም የሚያዛዘን ልጅ ነው። በጣም የሚያዛዘን ነው። ምን ነው እንደው ቀኑን አሳጠራችሁበት። እውነት ምን አለበት ብኖር፣ ምን አለበት ገና ወጣት ተጫውቱ፣ ያልጠገበ ሲቆይ ያልጠገበ፣ ምን አደረጓቸው? በእናታቸው አረ፣ እንደው ሰው ጨካኝ ሆነዋል እኮ እውነት፣ ሰው ጨካኝ ሆነዋል። ምን ዓይነት ጊዜ ነው የደረስነው? ምን ዓይነት ጊዜ ነው? ጊዜውማ ከተባላሽ ተቆይተዋል፣ ግን እንደው ብሶበታል እንጂ። አሁን አሁን ይሄ እንደው አይደለም ለመግደል ማለት ነው፣ እንዲሁ ለማምታት ራሱ አያዛዝን አያማቸውም ወይ ለመምታት ራሱ አዛዝናቸውም ናቸው። ይህን የመሰለ ጭርቋ ገና አበባ አርበበት ያለ በጣም ያዛዝናል። እውነት በጣም እንጃ። ግን ምን ዓይነት ጊዜ እንደደረስነው ነው ምን ዓይነት ላይ እንደደረስ ነው አላውቅም። ሁለተኛ ደግሞ አባቶቻችን በገዳም ያሉት እንደኛ ፀሐይ ሳያገኙ እንደኛ ብርሃን ምንም ንፋስ፣ ደህና ንፋስ አይደለም መጥፎ ንፋስ ራሱ አያገኝም እዛ ገዳም ውስጥ ነው ያሉት። ምን አረጉ ምን አጠፉ? ለእኛ ነው ጸሎት የሚያደርጉት። ምን አደረጋቸው ባሉበት? ሁሌ አምናም ካቻምናም አባቶቻችን እናቶቻችን እንዲህ አደጋ የሚወርድባቸው ምን አረጋቸው? እነሱ ቤተክርስቲያንን ገዳምም እየጠበቁ እየጸለው? በእነሱ ጸሎት ነው ዛሬ እዚ የደረስ ነው። በእነሱ ጸሎት ነው፣ ከእግዚአብሔር በታች የእነሱ ጸሎት ነው። እኛ በጸሎታቸው ነው የሚያስቡን። የትም የትም ሀገር ያለኑ እነሱ ሲጸልዩልን ነው። ምን አረጋቸው? ምን አጠፉ? እነሱ እንደኛ አከሌ እንዲሆነች አከሌ እንዲ ሆነዋል ብሎ በቶሪካ ማያውቁት ናቸው እነሱ እንደኛ በልቶ እንደኛ ጠጥተው እንደኛ ስቆ ያላዩት ናቸው። ያሉት ገዳም ውስጥ ነው። ምን አጠፉ? ምን አለበት ቢኖሩበት? የነሱ ኑሮ አሁን ትልቅ ኑሮ ሆኖ ትልቅ ኑሮ ሆኖ ነው የነሱ ላይ ያደጋ የሚወርደው። እነሱ እኮ አንደኛቸው ወደ ቤተ ክርስቲያናቸው ጠጋ ብሎ ከሰው ጋራ ወሬ የላቸው ከሰው ጋር እንዲያከሌ እንዲሆነ እያከሌ እንዲሆነ ብሎ ሰው አያሙትም፣ የሰው ስም አይጠሩትም። እነሱ መጽሐፍ ቅዱሳቸውና መስቀል እንጂ ሌላ በቶሊካ ውስጥ እየሉም። ምን አደረጋቸው? ምን አጠፉ? አረ በጣም ያዛዝናሉ። አምናም አልቀሰው ከቻምናም አልቅሶ ዘንድሮም አልቅሶ እደማቸው ፈሱ። እነዚህ ትትልቆች አባቶቻችን ትትልቆች አባቶቻችን ምናነጉድ ነው ምንነ ጊዜ ነው እውነት ምናነግ ጊዜ ነው? ጊዜማ ተበላሽቷል። ነገሩ ያውኛ ቆፍጣችን አላወቅንም እንጂ ጊዜ እኮ ተበላሽቶ ቆይቷል። በጣም የሚያዛዝኑት አባት ናቸው አባቶቻችን ናቸው። እንደዚህ ገዳም ውስጥ የሚጨፈጭፉት ገዳም ውስጥ የሚያልቁት አረ በጣም ያዛዝናሉ። ሁምባቸው ሳይሞቱ ሁምባቸውን ጨርሶ መጨረሻ ላይ ደማቸው እንደዚህ ፈሰሰ። እነሱ ለኛ ልጸሉ ነው ወደ ቤተ ክርስቲያን የሚሄዱት እንጂ ሌላ ቦቶሊካ፣ ሌላ ወሬ፣ ሌላ ንጉዳይ ውስጥ የሉም። እና ይሄስ ምን ማን ምን አካል አለ? ለማንስ አቤት ነው የሚባለው? ለማንስ ነው የምንነገረው? በጣም የሚያዛዝኑት ናቸው። በጣም የሚያዛዝኑት ናቸው። የእውነት በጣም የሰው ጭንቅላት የምነካ ነው። ወዴትስ ነው አቤት የምባለው? ወዴትስ ነው የምንናገረው? ማንስ ነው የምሰማለን? ለማንስ ነው የምንናገረው? እንዲህ ቤተክርስቲያናችን ግማሹ ቤተክርስቲያናችን ውስጥ ግማሹ ሜዳ ላይ እንደዚህ ተደፍቶ ደማችን ደማቸው እንደዚህ እንደፈሰሰ በየጊዜው በየጊዜው በቃ በየአመቱ በየጊዜው በየጊዜው አባቶቻችን እናቶቻችን በማይሆን ነገር መንገድ ላይ ያልቃሉ። በማይሆን ነገር ምንም በማያውቁበት ምንም በማያውቁበት ምንም ማያውቁም እነሱ እንግዲህ ያችን ጸሎታችን ያችን ጸሎቱ ነው የሚያደርሱት እንጂ ሌላ ተንኮል ውስጥ እያሉ አካሌ እንዲህ ብሏል፣ አካሌ እንዲህ ብላለች የሚባለው ወሬ ውስጥ እንኳን የሉም። በጣም የሚያዛዝኑት ናቸው። አሁን ሞ በቃ መጨረሻ ኮ እኛ የሰው ሀገር ስናጨበጨብ ቆየን እንጂ ውስጥ ለውስጥ እኮ ከኛ ሀገር ይበልጣል። ከኛ ሀገር እኮ ነው፣ የኛ ሀገር እኮ ነው የበለጠ። ማንም እንደ ሌላ ሀገር ባንዲራ ሰቅለን ውብለን ጭወን አካሌ አካሌ አሸንፋለሁ አከሌ አከሌ ያሸንፋል የሚባለው ነው፣ እየጠፋ እንጂ የኛ ሀገር እኮ ብሶበታል። እውነት ብሶበታል። እነዚህ እንኳን ህዝቡ አውቆ ነው ሄዶ የሚዋጉት። ህዝቡ ማያውቃቸው እኮ ነው ሄዶ የደሃን የአባቶቻችን የእናቶቻችን ደም ያፈሱት። ማንም ማያውቃቸው ነው። እንደ ሌላ ሀገር እንኳን መርትን ሁሉንም ይዞ ህዝቡ አውቆ ቢሄዱ በቃ ቁርጣቸውን ነው ያውቃሉ። ይሄ ድንገት እንደ ሌባ ሄዶ ነው ደማቸውን የሚያፈሱት። እንደ ሌባ ሄዶ ነው እዛ ቤተክርስቲያኑን የሚያቃጥሉት። ቤተክርስቲያን ውስጥ አባቶቻችን፣ እናቶቻችን የሚገሉት እንደ ሌባ ሹልኩ ብሎ ሄዶ ነው። ይሄስ ለማን አቤት ይባላል? ይሄስ ለማን ነው? ኡኡ የሚባለው ኡኡ ብንሉም አቤት ብንሉም ማን ነው ሰሚው? ማን ነው የሚሰማለን? የት ይደርሳል? እንግዲህ እንደዚህ እስከ መቼ ነው? እስከ መቼ ነው? የትስ ደርሳል? የትስ እንደርሳለን? ነገ እኔ ላይ፣ አንቺ ላይ፣ አንቴ ላይ እስኪደርስ ደርስ ድረስ ብቻ ነው በቃ ቁጭ ብለን የምንጠብቀው እንጂ በቃ እስኪመጣ እኔ ላይ እስኪደርስ ነው የሚጠብቀው እንጂ ምንም የቀራቸው ነገር የለም። ምንም የቀራ ነገርም የለም። በአንድ በኩል ሰላም ወረደ፣ ደስ ባል። በአንድ በኩል ክብሬ ትልኮሳለህ። ብቻ እኔ አላቅም ፈጣሪ እንዴት አድርጎ ነው ይህንን ሁላ ተንኮለኛ ከመንገድ እንደ የሚነጥለው እንዴት አርጎ ከመንገድ ላይ የሚነቀለው። እኔ እውነት አሁንስ እንደሚለው ሁላ ጠፍቶብኛል። በጣም የሚያዛዝኑት ናቸው ገዳም ውስጥ ያለቁት። ብቻ እኔ አላቅም ፈጣሪ እንዴት በቃ ብሎ ይህንን ቀን እንዴት እንዳያሳልፍ እንደሚያሳልፍ አላቅም። በጣም ነው ያሳዘነኝ። እና እኔ እንጃ እስቲ ጸሎት አርጉ። እነሱ ናቸው ጸሎት የሚያደርጉልን እናንተ ባላችሁበት በየ በየሃይማኖታችሁ እስቲ ጸሎት አድርጉ። እውነት ጸሎት አድርጉ። እኛ የሰው ሀገር ስናጨበጭብ እኛ ሀገራችን ራሱ ብዙ ጉድ ውስጥ ነው ያለችው፣ ብዙ ጉድ ውስጥ ነው ያለችው። በየሃይማኖታችሁ ጸሎት አርጉ። እውነት ጸሎት አድርጉ። እኔ ነገ እኔ ላይ አንቺ ላይ አንቴ ላይ ይደርሳል ይህ ነገር አይቀርም። እኛ ሰው ሀገርን ብንኖር እኮ ሀገራችን አለ ወደ ሀገራችን ገባለን። ያው እንደዛ ሀገራችን ሳናቅ ነው እንደዚህ መጥቶ ድንገት ጉብደል ይወርድብን። ብቻ ፈጣሪ ከሁሉም ከዚህ ሁሉ ላይ ያድነን። እንግዲህ እስከ እስካለን ድረስ እንግዲህ ማለት አይቀርም። እስካለን ድረስ ነው እላችኋለሁ ወገኖቼ፣ እህቶቼ፣ ወንድሞቼ ባላችሁበት ሰላም ሁኑ። የእግዚአብሔር ሰላም ከእናንተ ይሁን። ፈጣሪ ይጠብቃችሁ። ሰላም ሁኑልኝ።